ምንሽ ነው የሚያመሽ? አይ ራሴ ነው። አሁን ዛሬ ነው የጀመረ ራሴ ነው ሆቴ፣ ነው አሁን የጀመረ ዛሬ ነው ጀመረ እና ስራ መተሽ ታዲያ? እነሱም እኮ ውዴ ብራቸውን እኮ አውጥቶ ነው ያመጡሽ ታዲያ። አይ እኔ ስራ መቀየር እየፈለግኩ ያለሁ ሆቴ፣ እነሱ ጋር በጣም ተስማም ብቻ አይደለም ያለሁት። አሀ ማለት አላመመሽም ማለት ነው፣ ስራ ለመቀየር ነው? አይ ማለት አሞኛ ሀመሙ ዛሬ ነው የጀመረኝ። ፍቴ እነሱ ጋር ተስማማም ባላ ወላሂ። ምንድነው ችግሩ ችግርሽ ምንዳሉ ሰሪ አይደል እንደ መጣ ሽው ያው በጥጋ ለሱ ብላ ይመጣም እየተረድኩኝ አይደለም ትመታኛ ለምን ራሴ ማታ ላይ ላይመታኝ ነው አሁን በጣም ያምርነኝ

እሺ እነግርልሻለሁ እንደ እኔ ወቴ በጣም እያሰጋኝ ነው ያለው እና ወቴ ቢሮ እንዲመጣ ያለውን ነገር አለሽን በስልክ ሳይሆን አለሽን መጥቼ ላስረዳሽ እንዲመጣ አስደረገኝ ባእኔ እኔ አንቺ እኮ በእኔ ቢሮ አልመጣሽም እኔ ልተባበርሽ ብዬ እንጂ አንቺ በእኛ ቢሮ አልመጣሽም። ገብትሻል። ግን መተሽ ከመጣችሁ በኋላ አንዳንድ ልጆች አንሰራም፣ እንዲ ነው እንዲ ነው ይሄ ጥሩ አይደለም። ገብትሻል እኮ ሲያመጡሽ ከሥራው ነው የሚያመጡሽ፣ አይደል እንዴ? በደህና ያመጡ ብዙ ሺ ብር ከፍለው ነው የሚያመጡሽ ገብትሻል።

በኢትዮጵያ አዲስ የምትመጡ እህቶቼ ባካችሁ ይህንን ስህተት በጭራሽ አትስሩ። ምክንያቱም ሕይወታቸው አደጋ ላይ ነው የሚወድቀው እናንተ ቤት በቀየራችሁ ቁጥር ማለት ነው። ጊዜያችሁ እየቆጠረ ደሞዛችሁ ቢሮ እየበላው አሁንቺ ልጅ አንድ ወር ሰርታለች፣ ይመቻት አይመቻት ወላኋዋለ ራሷ ናት የምታውቀው። ግን ሌሎቻችሁ እንድትጠነቀቁ። ለምሳሌ ሁሉም አረብ ቤት አልጋ ባልጋ የሚሆን ነገር የለም። አንደኛ በአንድ ወር ውስጥ ጥሩ ይሁን መጥፎ የምታውቁት ታሪክ የለም። የኛ የራሳችን ቤት ራሱ የባላችን ቤት ራሱ አልጋ ባልጋ ሳይሆን ስለቀረ ነው እኛ ሰው ቤት መጥተን የምንሰቃየው ማለት ነው። ስለዚህ ሰው ቤትም ብዙ ስቃይ፣ ብዙ መከራ ይኖራል። ገብቷችኋል። አንደኛ ደሞዛችሁ በወር የሚሰጧችሁ ከሆነ ኢቃማችሁ ከተሰራላችሁ ማይጮሁባችሁ ከሆነ እናንተ የበለጠ ጥሩ መሆናችሁ መገኘት አለባችሁ። እች ልጅ አሁን ልጅ መታለች። ልጅ ምንም ብትመች እንኳን የአረብ ልጅ መምታት የለብሽም። ምክንያቱም እች ልጅ አሁን መታቻት ወድቃ የሆነ ነገር ብትሆን እች ልጅ ገደለቻት ተብሎ ነው እንግዲህ እስር ቤት የምትገባው ማለት ነው። ቢመቷችሁ እንኳን እጃችሁን እንዳታነሱ የአረብ ልጆች ላይ። ኦኬ ለመሸሽ ሞክሩ እንጂ ወይም ደግሞ ስራውን በቃ አልሰራም ብላችሁ በአራት ነጥብ ከራሳችሁ ገብታችሁ መቀመጥ ነው እንጂ የአረብ ልጅ መምታት የለባችሁም መቼ ልጅን ስህተቷ የአረቧን ልጅ መታለች ኦኬ ከዛ በኋላ ደግሞ ያላመማትን አሞኛል እያለች ነው እንደዛ አትበሉ ቤቱን መስራት ካልፈለጋችሁ መጀመሪያ ደሞዛችሁን ቅብል ብላችሁ ደሞዛችሁን ላክ አድርጋችሁ ነው እኔ አልሰራም ወደ ቢሮ ውሰዱኝ። ለምን ደሞዛችሁ ሳትቀበሉ ወደ ቢሮ ውሰዱኝ ምናምን ካላችሁ ማለት ነው አረቦች ደሞዛችሁ አይሰጧችሁም። ብልጥ መሆን አለባችሁ። ወደ ቢሮ መሄድ ስታስቡ መጀመሪያ የስራ አንድ ወር ሞልታችሁ ስሩ፣ ምንም ብትቸገሩ። ሁለተኛ ደሞዛችሁን ላክ አድርጋችሁ ቢሮ ውሰዱኝ በሉ። ለምን አጋጣሚ ቢያሳፍሯችሁ እንኳን ያብር ይጠቅማችኋል ያብር ኢትዮጵያ እንኳን ብትወረወሩ፣ አንዳንድ አረቦች አሉ ሀብታም ሀብታም አረቦች በንድል ወደ ኢትዮጵያ ነው የሚያሰፍሯችሁ። ስለዚህ ቀደም ብላችሁ ጸባያችሁን አሳምራችሁ አንድ ወር መስራታችሁ ካልቀር አንድ ወሯን ደሞዛችሁ በብልጠት ተቀብላችሁ ኢትዮጵያ ላኩት። ከዛ ቢሮ ውሰዱኝ ትላላችሁ፣ ስራ ታቆማላችሁ። በአራት ነጥብ ማለት ነው። ያለ በለዛ በየጊዜው የሆነ ትንሽ ነገር በገጠማችሁ ቁጥር ቢሮ ውሰደኝ የምትሉ ከሆነ እድሜያችሁን፣ ጉልበታችሁን፣ ገንዘባችሁ ባክኖ ነው ነው የሚቀረው። አሁን ይቺ ልጅ የአንድ ወሯን ደሞዝ ቢሮ ነው የሚበላው። ምንድን ነው? አንድ ወርም ትቆይ ሁለት ወርም በላችበት ጠጣችበት ነው የሚሉት። የምትበላው እኮ አንድ የሁለት ብር ሁብዝ ሊሆን ይችላል። ኦኬ የሁለት ብር ሁብዝ ሁለት ቀን ሶስት ቀን ሊያበሏት ይችላሉ። ግን የሚቀበሏት የወሯን ደሞዝ ነው። ስለዚህ ብልጥ ሆኖ እህቶቼ፣ እና የማንኛችንም ቤት አልጋ ባልጋ አይደለም። አንደኛ ባንዴ አልጋ ባልጋ የሚሆን ነገር የለም። እየለመዳችሁ ስትመጡ ነው አልጋ ባልጋ የሚሆን። ጸባያችሁን አሳምራችሁ ስራችሁን መስራት አለባችሁ። የወጣችሁበትን አላማ እንዳትረሱ ማለት ነው። አንደኛ የመደፈር ምናምን የጾታ ትንኮሳ ከሌለ፣ የደሞዝ ክልከላ ከሌለ፣ የሚጮህባችሁ ሰው ከሌለ ወላ አርፋችሁ ስሩ። ቤቱ ምድርና ፎቅ ቢሆን ራሱ በፕሮግራም ቀስ እያላችሁ ስሩ። ለምን ተፈጥፍጠሽ አልሰራሽም? ለምን የስራውን የምድርና ፎቁን ስራ ዛሬ በዛሬ አልጨረሽም የሚል ህግ የለም። በቻላችሁት አቅማችሁ ነው የምትሰሩት ማለት ነው። እየተረጋጋችሁ ለምሳሌ ጠዋት ተነስታችሁ እታችና ልብስ ብታጥቡ ምግብ ላሰሩም ትችላላችሁ ልሰሩም ትችላላችሁ። ከሰራችሁም ቀላል ነው። እታች አጽዳችሁ ምግብ ብሰሩ ነው። ከዛ ሲነሱ ምግባችሁ ምናምን አቅርባችሁ ፎቅ ማጽዳት ቀላል አደርጋችሁ ማየት። አንዳንዴ እኛ ለአእምሯችን በጣም ይከብዳል፣ በጣም ጭንቀት ነው፣ በጣም ስቃይ ነው ብለን ካሳምን ነው አእምሯችን አይቀበልም፣ ጉልበታችንም ይላላብናል ማለት ነው። ግን የከፋ ነገር ምላቸው እኔ አረብ ቤት መደፈርና ደሞዝ መከልከል መደብደብ ነው። ኦኬ፣ እቺ ልጅ ማሁን ሴትዮ ልጅን ስለመታችብኝ ነው የመታኋት ብላለች። ሪከርዱ ላይ ምናለ ከሰማችሁ ማለት ልጅ አትምቱ። አረቤት አንደኛ ካሜራ በየቦታው ሊኖር ይችላል። ካሜራ በተለያየ በስኪ ብርቶ በተለያየ ነገር በመስተዋት በምንጽር ምናም ሊኖር ይችላል። በካሜራ ካሜራ ቢኖር ባይኖርም አላህን ፍሩ። አትምቱ የሰው ልጅ ማለት ነው። ሀተ ሊመቷችሁ ቢነሱ